እኒህ የአስሑብ ልዋቢላ ዓላ ዶራኢሕ ልሓናቢላ የተባለው ኪታብ ባለቤት አልኢማሙ ልዓላመቱ ሸይክ ሙሐመድ ብን ዓብድላህ ብን ሑመይድ አነጅድይ ልሓንበሊ ምን ብለው ይናገራሉ? ነገረኝ አሉ። ማን ባዕዱ መን ለቂቱሁ አንዳንድ ያገኘኋቸው ሰዎች ነግረውኛል። ን ባዕድ አህሊ ልዕልም ዑለማዎች ለነሱ ያስተማሯቸውን ነገር እየተናገሩ

መጠንከራ ይፈልግም ነበር። በፊ መጠንከራ ይፈልግም ነበር። በሼክ መሐመድ ብኑ ዓብድልወሃብ ላይ የማይወራ የእሱን ስም ለማጥፋት፣ ለማጠልሸት፣ ከሱ የዳዕዋ አካሄድ ሰዎችን ለማስበርገግ የማይፈነቀል ድንጋይ የለም። በኪታብ ደረጃ ተጽፎ ያገኙትን ማንኛውም ሼክ ሙሐመድ ብኑ አብዱልዋሃብን የሚያንቋሽሽ የሚያዋርድ የእሱን አካሄድ የሚያወግዝ ካገኙ ምንም ይሁን ምንም ቀጥታ አምጥተው እንዲህ ተብሏል ብሎ ማውራት ብቻ ነው። እሱ የተወደሰባቸውን አካሄድን ያደነቁ ዕለሞችን ይህንን በጭራሽ አያነሱትም። ነገር ግን የእሱን መንገድ የሚተቹ አሊም አንድ አሊም ካገኙና የሆነ ኪታብን ካገኙ ቶሎ ያንን ኪታብ ማራገብና ለህዝብ ማስታወቅ ይፈልጋሉ። ለምን ዳዕወተ ተውሒድን የተውሂድን ጥሪ በሰፊው የሚያስተጋባን አካሄድ ስለሄደ ማለት ነው። ልጁ የጠቀሰውን ሰምታችሁታል። ኢብኑ ሑመይድ አሱሑቡል ዋቢላህ በተባለ ኪታባቸው ላይ ስለ ሼክ ሙሐመድ ኢብኑ አብድልዋሃብ የጠቀሱትን ነገር ሰምታችኋል። ይህ ሰው ያደረገው ምንድነው? ከቀጥታ ዘሎ እሱ የሚተቸው ቦታ ላይ ነው ሄዱ

ረሂመሁላ ለሼህ ሙሐመድ ኢብኑ አብዱልወሃብ ታሪክን እየጻፈ እንደመሆኑ አኳያ ምንም አይነት ተርጀማን ሳያስቀምጥለት መሄዱ ረላ ወላሊ አውላዲሂ ለልጆቹ እንኳን ወላሊ አስሓቢሂ ለባልደረቦቹም ለሱ ባልደረቦችም ምንም አይነት ተርጀማን ሳያስቀምጥ በመሄዱ ይህን ስራውን ትንሽ ደፍረስ አድርጎታል ብለው ተናገሩ። ማን? ዶክተር አብዱረሐማን አልዑሠይሚን ድመትል ጀውሃር ላይ ይህንን ተናግረዋል ማለት ነው። የተሸፈነ ነገር አለ፣ የተደበቀ ነገር አለ። እንደ ታሪክ ኪታብ እንደመሆኑ መጠር አንዳንድ ሰውናቸውና የሆነ ነገር ይገባባቸዋል። ይህንን ነገር በግልጽ አላስቀመጡ። ይህንን እዚህ ላይ ኢንሷፍ አልሆኑ። ማን ኢብኑ ሑመይድ እዚህ ጋር ስህተት ፈጥረዋል ተብለው በዑለሞች ሙላሓዛ፣ አስተያየት ተሰጥቶባቸዋል። አሁንም ሙላሓዛ የተሰጠባቸው ምንድን ነው? ወማዓ ጀላለቲ ቀድሪ ሙአሊፊህ ያሉ የሙአልፉን ቀድር ደረጃውን ከማላክ ጋር ወፋኢደቲ ኪታቢሂ ኪታቡም ጠቃሚ ከመሆኑ ጋር ኢላ አነሁ ዩእኸዙ ዓለይህ አምራኒ፣ ነገር ግን ሁለት ነገሮች እዚህ ሁለት ጉዳዮች እዚህ ላይ ይያዛሉ አሉ። በዚህ መልኩ አልቀው ምን ብለው ነገር ግን ሁለት ነገር ላይ ሰው ነውና፣ ቁርአን እንደ ቁርአን የሆነ የተገኘው ሁሉ ረ እንደዚህ ተብሏል እየተባለ ሊወራለት አይችልም። ሰው ነውና ስህተቱ እንደ ስህተትነት ይነገራል። አንደኛ ኢግፋሉሁ ሊተርጀመት ሼክ መሐመድ እብኒ ዓብድልዋሃብ ረሒመሁላ፣ ለሼክ መሐመድ እብኑ ዓብድልዋሃብ ተርጀማ አለማድረጉ ታሪካቸውን አለመጥቀሱ ይህ አንድ የሚያዝ ጉዳይ ነው። ለሱም ለባልደረቦቹም ለልጆቹም ጭምር ይህንን ታሪክ አለመጻፉ፣ የነጅድን ታሪክ እንደመጻፉ አብሮ መጠቀስ ያለባቸው ታላቅ አሊም ሼክ ናቸው። የእሳቸውን መጥቀስ ነበረበት። ይህ አንድ ነጥብ ይያዝበታል አሉ። ሁለተኛ ደግሞ ታሩዱሁ ሊሼክ መሐመድ ብኒ

ወሰና አለይሃ በሷ ላይም ደሞ በኪታቧን በማወዳደስ እንደዚህ እያደረገ በቃ ይህንን ነገር አላማ አድርጎ በመያዙ በዚህ ላይም የተያዘበት ጉዳይ ነው። ሁለቱ ነገሮች ተይዘውበታል ብለው ኪታቡ ላይ ራሱ መጀመሪያው መግቢያው ላይ ገጽ አስራ አንድ ላይ በዚህ አይነት መልኩ ተጽፎ የምታገኙት ነገር ነው። ማለት በተመለከታችሁት መልኩ እብኑ ሑሜይድ እዚህ ኪታብ ላይ ሁለት ነገሮች ተይዞባቸዋል ማለት። ሼህ ሙሐመድ ኢብኑ አብድልዋሃብን በሚመለከት ሁለት ነገሮች ተይዞባቸዋል። ይሄ ደግሞ ማንኛውም ሰው ላይ የሚከሰት ነገር ነው። ሀቅን በኢንሳፍ በትክክል እንደ ሀቅን የሚፈልግ ሰው ይህ ትክክል እንዳልሆነ በግልጽ የሚረዳው ነገር ነው። ምክንያቱም አላህ ስብሃነወተዓላ የሼህ ሙሐመድ ኢብኑ አብድልዋሃብን ታሪክ የሼህ ሙሐመድ ኢብኑ አብድልዋሃብን ታላቅነት፣ ፈትሉን ደረጃውን ይፋ ያወጣው ነገር ነው። ታዲያ በምን ምክንያት ነው በሱ ላይ በወቅቱ የነበሩ ሰዎች ጥላቻ፣ ለምን አደረባቸው አንዳንድ ሰዎች ከተባለ፣ አንደኛና ዋናው መሰረቱ በወቅቱ የነበረውን የቀብር አምልኮት፣ የቦሪ አምልኮት፣ በተለያዩ ባዕድ አምልኮት፣ ዛፍ አምልኮት፣ አሕጃር፣ የተለያዩ ባዕድ አምልኮት ላይ ህዝቡ የተዘፈቀበት ወቅት ስለነበረ ይሄንን ከስር መሰረቱ ለማጥፋት ቆርጦ ተነስቶ ስለተዋጋ ነው። እንዲሁም ከሚጠቀሰው ውስጥ የአንድ ሶሓባ ቀብር ላይ ግንብ ነገር ሰርተው ያንን ሁሉ እስከ ማምለክ የተደረሰበት በጣም ሽርክ ውስጥ የተሰፈቁበት ጊዜ ነበር። የዛን ሶሓባ ቀብር በእጁ በማፈረስ ኃላፊነትን ወስዶ ቀብሮ የተገነባን ግንብ አፍርሶ ሰውን ከቀብር አምልኮት ለመጀመሪያ ጊዜ በዛን ጊዜ ባለው ወቅት ማለት ነው ይህንን ያደረገው ሼክ ሙሐመድ ኢብኑ አብዲል ወሃብ አሁንም በቻሉት አቅም

ዑለማዎችን እና ተራውን ሕዝቡ ወደ ተውሂድ እየተጠራ ወከተበ ቢዛሊከ ኢለል ቡልዳን ወደ ተለያዩ ሀገሮችን ደግሞ መልእክትን መጻፍ ጀመረ። የተውሂድ መልእክቶችን ማለት ነው። ይህንን ቀጥ አድርጎ በዚህ በተውሂድ ላይ አንግቦ ሲሰራ እንደነበረ ይናገራል። ከዚህ ውጭ ሼሁን ታላላቅ ዑለሞች ሰና አድርገውታል።

ወደ አላህ ነው ይህንን አብቱታንትን የምናቀርበው እያለ ይህንን ችግር ለአላህ ስብሐነሁ ወተዓላ እያቀረበ የሼኹን የበላይነት ሰናእ ያደርግ ነበር። የየመን ሼኹም ኢማሟም የሆነው ታላቁ አሊም አሸውካኒ በግጥም መልኩ እሳቸውም ሼኽ ሙሐመድ ብን አብድልወሃብን ሰናእ ያደርጉ ያሞግሱ ነበረ። ታዲያ ይህንን ሁሉ እንደ ፀሐይ የበራ እንደ ቀን ብርሃን ፍንትው ያለን ማንነቱን የሼክ መሐመድ ብኑ አብድልዋሃብ ማንነት ማጥፋት ይቻላል ወይ? በጭራሽ አይቻልም፣ በጭራሽ። ምክንያቱም ጥሪው የነብያት ጥሪ ነው። ሼክ መሐመድ ብኑ አብድልዋሃብ ይዞት የመጣው የነብያትን ጥሪ ነው። አዲስን ነገር አላመጣም። ሼህ ሙሐመድ ኢብኑ አብዱልወሃብ ነብያት ሲያደርጉት እንደነበረው ቀብር አስጠንቅቋል። ነብያ ሲያደርጉ እንደነበረው በደጋግ ሰዎች ላይ ድንበር ማለፍን አስጠንቅቋል። ነብያ ሲያደርጉ እንደነበረው ወደ ተውሂድ ተጣርቷል። የነብያትን ተልዕኮ አሰራጭቷል። ይህንን ደግሞ በድሮም የነበሩ በአሁኑም የነበሩ ሙሽሪኮች ሊወዱትና ሊጥማቸው አይችልም።